ሰላም ውዶች ዬ እንዴት ናችሁ? በዛሬው ደግሞ ምርጥ ፊልም ይዤላችሁ መጥቻለሁ። እስከዛው ሰብስክራይብና ላይክ በማድረግ ጀምሩ። ታሪካችን ሲጀምር ኬቲ ከአብሮአደግ ጓደኛዋና ከሌሎች ጓደኞቿ ጋር በመሆን አዲስ ነገር ለመሞከር ይጀምራሉ። አዲስ ነገር የሚሞክሩትም በአደንዛዥ እጽና በተለያዩ መጠጦች ነበረ። ኬቲ ብዙም አላዝናናትም ነበረ። ጓደኛዋ ግን ትንሽ ዘና ማለት እንዳለባትና መድኃኒቱን ዋጥ እንዳለባት ነግራታለች። እሷም ለጓደኛዋን ስትል መድኃኒቱን ትውጥና አብሮ መዝናናት ይጀምራሉ። ግን ለኬቲ ሁሉም ነገር አዲስ ነገር ነበረ። ታዲያ ከመዝናናታቸው በኋላም ወደ እናቷ ትሄድና የረፍት ጊዜዋን ከአጎቷ ጋር እንድታሳልፍ እንድትፈቅድላት ትቃታለች። እናቷም አጎቷ በጣም ምርጥ ጎበዝ ፖሊስ ስለሆነ ትፈቅድላታለች። ኬቲና ጓደኛዋም ምን ያህል እንደተዝናኑና የስጋር ቀን እንደነበር ይነጋገራሉ። አጎቷንም ስታየው እንደምታማልለው ትነግራታለች። የኬቲናት ስትመጣም የት ቦታ መዝናናት እንደሚፈልጉ ትጠይቃቸዋለች። እነሱም ወደ አንድ እርሻ ቦታ እንደሚሄዱና ጊዜያቸውን እዛ እንደሚያሳልፉ ይነግሯታል። እናትዮም ጥሩ ሀሳብ እንደሆነና ግን ለአጎቷ ሁልጊዜ መደወል እንዳለባት እንዳትረሳ ታስጠነቅቃታለች። አጎቷም ሲመጣ እናቷን ተሰናበትና ወደ አጎቷ ይሄዳሉ። ተሰናብተው ወደ መኪና ካገቡ በኋላ የኬቲ ጓደኛ አጎቷን ትንሽ ማስጨነቅ ትጀምራለች። እንዳገባና ትክክለኛ ግንኙነት እንዳለውም ትጠይቀዋለች። እሱም አዎ ትክክለኛ ግንኙነት ነው ያለኝ ብሎ ይመልስላታል። ወደ ቤት እንደደረሱም የእሱ ሚስት ሞቅ ባለ ሰላምታ ትቀበላቸዋለች። ወደ ክፍላቸውም ገብተው ትንሽ አረፍ ይላሉ። የሚያስፈልጋቸው ነገር ካለም እንዲጠሩትም ይነግራቸዋል። እነሱም ምንም ችግር የለውም ብሎ ይመልሳሉ። በነጋታውም እነ ኬቲ አንድ ሱፐርማርኬት ገብተው ባሱ ስን ሰዓት እንደሚወጣም ይጠይቋታል። እሷም ገና ከአንድ ሰዓት በኋላ እንደሚወጣም ትነግራቸዋለች። ላጎታቸውም ሄደው ገና ባሱ ከአንድ ሰዓት በኋላ እንደሚወጣ ይነግሩታል። በዛው በዛውም አጋጣሚ ሁለት ቆንጆ ወንዶች ሲያልፉ ያዩቸዋል። ወንዶችን በጣም ተማርከውባቸዋል። ታዲያ አጎታቸውንም እነሱ መሄድ እንደሚችሉና እሱም መጠበቅ እንደማይጠበቅበት ይነግሩታል። እሱም ቶሎቶሎ ቶሎ ቴክስ እንድታደረግለት ነግሯት ተሰናብቷቸው ይሄዳል። እነሱም ተሻግሮ ወዳለ ቡና ቤት ይካባሉ። ወዲያውም እነዛ ቅድም ያዩዋቸው ወንዶች ይመጣሉ። እነሱም አብረናችሁ መዝናናት እንችላለን ብለው ይጠይቋቸዋል። ኬቲ ግን ምንም አይነት መልስ አልመለሰችም ነበር። ጓደኛዋም ትመጣና አንድ አይነት መንገድ ላይ እንዳልሆኑ ትነግራቸዋለች። እነሱም በምሳቅ እሺ ካላችሁ ብለው ወደ አንደኛው ወንበር ሄደው ይቀመጣሉ። ታዲያ እዚያው ካፌ ውስጥም እያሉ ስማቸውን ሲጠይቋቸውም የተሳሳተና የውሸት ስም ይነግሯቸዋል። ወንዶቹም እዚህ ቁጭ ብላችሁ ባስ ከምጠብቁ ለምን እኛ አንሸኛችሁን ብሎ ይሏቸዋል። ሴቶቹ ግን ጭራሽ አልተስማሙም ነበር። ወንዶቹ ተነስተው ሲሄዱ ኬቲና ጓደኛዋ ማውራት ይጀምራሉ። ባስ ቁጭ ብለን ከምንጠብቅ ለምን አንሄድም ይባባላሉ። እነሱም ወንዶቹ ሳያመልጧቸው ሮጠው ወደ ወንዶቹ ይሄዳሉ። ታዲያን በመንገዳቸውም ላይ ግን ወደ እርሻው የሚወስደውን መንገድ ስተው ወደ ሌላ መንገድ ይዟቸው ይሄዳሉ። ሲጠይቋቸውም አንድ ጥሩ ቦታ ይዟቸው እንደሚሄዱም ይነግሯቸዋል። የት አካባቢ እንዳሉም ሲጠይቋቸው ይሄ እነሱ አካባቢ እንደሆነና እዚህ አረፍ ብለው ተመልሰው እንደሚሄዱ ይነግሯቸዋል። ያስፈላጊ አይደለም ታይ፣ ዝም በይ፣ ሻይ ከመጣልሽ በኋላ እርሻው እናሳያቸዋለን፣ ከእዛ ትመለሳላችሁ እሺ። ሴቶቹን በዚህ ሀሳብ ተስማምተው ወደ ውስጥ ይገባሉ። ታዲያ ወደ ውስጥ እንደገቡም ትንሽ የሚያስፈሩ ነገሮችን ይመለከታሉ። በነገሩ ግን ተሳስቀውም ያልፋሉ። የቀረበላቸውን እየበሉም ላጎቷ ቴክስት ታረግለታለች። ከደቂቃዎች በኋላ ግን አዲስ ነገር በውስጣቸው መመልከት ይጀምራሉ። ጓደኛዋም እንደ ተመረዙ ትነግራታለች። ወዲያውም ከቤቱ እየተሯሯጡ ወደ ውጭ ይወጣሉ። ነገር ግን ምንም ያህል ቢያመልጡም እንኳን እራሳቸውን መቆጣጠር ስላልቻሉ ይዘዋቸው ወደ ውስጥ ይገባሉ። ታዲያ ከቀናት በኋላም ከአንድ መጋዘን ውስጥ በሩን ከፍተው ይወጣሉ። ነገሩ በጣም አዲስ ሆኖባቸውም ነበረ። በጣም ይጮሃሉ፣ የሚሰማቸው ግን ማንም የለም ነበር። ምን እየተፈጠረ እንደሆነ ምንም ስላልገባቸው ከዚህ ማምለጥ እንዳለባቸው ይነጋገራሉ። ወዲያው ግን አንደኛ ወንድ ይመጣና ከዚህ ማምለጥ እንደማይችሉ በእነሱ ቁጥጥር ስር ብቻ እንደሆኑም ይነግሯቸዋል። እዚህ ማድረግ ያለባቸው ነገር በሙሉ እነሱ እንደሚነግሯቸውም ይነግሯቸዋል። ጸባያቸውንም አስተካክለው አርፈው እዚህ እንዲቀመጡም ይነገራቸዋል። ዋና አለቃቸውም ይመጣና ወደ ኬቲ ና አንቺ ብሎ ይጠራታል። እሷም ወደ እሱ ትመጣለች። ስምሽ ማን እንደሆነ እውነቱን ተናገሪ ብሎ ይላታል። እሷም በመጨነቅ አጎቷ እንደሆነና ለእሷ ቴክስት የሚያደርግላት አጎቷ እንደሆነ ትናገራለች። ታዲያም ከአጎቷ ጋር ያለውን የሚስጥር ንግግራቸውንም ጭምር ትሰጠዋለች። የአጎቷ ሚስት ይሄ መልእክት ሲደርሳትም ደህና እንደሆኑም ታረጋግጣለች። ገላቸውንም እንዲታጠበ ያደርጓቸዋል። አንድ ፖሊስ ወደ እነሱም ሲመጣ እየተሯሯጡም እንዲያድናቸው ይጠይቁታል። ለካስ እሱም የእነሱ አባልንም ነበረ። ሴቶቹን በጣም ተደናግጠው ተስፋም ይቆርጣሉ። ሴቶቹን ገላ እነሱ ይደራደራሉ። አንደኛውንም ልጅ ከዚህ ውስጥ እንዲያስወጣቸውና ምንም ነገር ሊያደርጉለት እንደሚችሉም ይነግሩታል። እሱ ግን ይህንን ማድረግ እንደማይችል ነግሯቸው ወደ ውስጥ ያስገባቸዋል። አንደኛውን ፖሊስ ከአንደኛው መጋዘን ውስጥ ሲወጣ ይታያል። ወደ ኬቲ ትሄድና ታጽናናታለች። አጎቷም ነገሮች ሰላም መሆናቸውን ለማረጋገጥ ቴክስቷን ይመለከታል። በቀጣይም ጓደኛዋን ወስደዋት ወደ ውስጥ ያስገቧታል። ጓደኛዋን እንዳይነካባት በስለምነውም ወደ ውስጥ አስገብቶ ግን እየደበደባት በእሷ ስቃይ መደሰት ይጀምራል። የኬቲ አጎትም ነገሩ ምንም ስላለማረው ለፖሊስ ጣቢያ ያመለክታል። እሱም ሄዶ መፈለግ እንዳለበት ለሚስቱ ነግሯት ይወጣል። አንድ ሰው እነሱን ለማግኘት እየመጣ ስለሆነ ፊታቸውን ወዲያው ይሸፍኑባቸዋል። ሰውየውም የአሳማ ማስክ በማድረግ ወደ እነሱ ይቀርባል። ሴቶቹን በጣም በመደነጋገጥ ጓደኛዋንም ወደ መጋዘን ውስጥ ይዟት እያስገባታል። ከሰዓታት በኋላም ጓደኛዋን ሄዳል ልትመለከታ ስትል ፊቷል ያንን ማስክ አድርጎባት ትቷት ሄዷል። አጎቷም ወደ ፖሊስ ጣቢያ በመግባት ስለ እነሱ ምንም አይነት አዲስ ነገር ስላልሰማ እንዲከታተሉለት ይጠይቃል። የከተማው ፖሊስ ግን እነሱን ሲያሰቃያቸው የነበረው ፖሊስ በመሆኑ ምንም አይነት ነገር ሊመልስለት አልቻለም ነበር። ሰዎቹም ወደ እነሱ የሚጠቁም መረጃ ስለደረሰባቸው እነዚህን ሴቶች እንዲያስወግዷቸውም ይነግረዋል። ሄዱ የተባለበት ቦታ አካባቢ እየሄደ በሙሉ መጠየቅ ይጀምራል እና ኬቲም በጣም በማዘን ቁጭ ብለው ያስባሉ። ወዲያው ግን ኬቲ አንድ ሀሳብ ይመጥላታል። አንደኛውን ሰውዬ አስቀምጠውት እንዲጠብቋቸው አስቀምጦት ይሄዳል። እሱም ከነሱ ፊት ለፊት በመሆን ቁጭ ብሎ ያወራቸዋል። ኬቲም እድሏን በመጠቀም እሱ ማማለል ትጀምራለች። ሄዳ አንገቱን እንደ መሳም ብላ በሀይለኛው ትነክሰዋለች። ሰንሰለታቸውንም ፈተው ወዲያው ያመልጣሉ። ያም ፖሊስ እነሱን መፈለግ ይጀምራል። እነሱም የፖሊሱን መኪና በመስረቅ ይጠፋሉ። ነገር ግን ሲያስቡት ከዚህም በኋላ ብዙ ሴቶች እንደነሱ እንደሚሆኑ ሲያስቡ ሄደው እነሱን መበቀል እንዳለባቸው ተሰማቸው። ከዚያም ወደ ሱፐር ማርኬት በማቅናት የሚያስፈልጋቸውን ነገሮች በሙሉ ይገዛሉ። መጀመሪያ ላይ ወደ አሰቃያቸውም ሰውዬ ቤት ይገቡና በድንገት ሳያስበውም በሚስማሪ ይውጉታል። ባሰቃቂ ሁኔታ ስንት ሴቶች እንደገደለም ይጠይቁታል። እንዲለቁት እየለመናቸው እያለም ወዲያውም በአሰቃቂ ሁኔታ ይገሉታል። አጎቷም እነሱን በመፈለግ እየኳተነ ነው። ወደ ሞተው ሰውየም ሲደርስ እነሱ ግን በአካባቢው ያልነበሩ፣ ወደ አንድ ቸርች አካባቢም ይደርሳሉ። ሰውየውንም ይመለከቱታል። ወደ ቸርቹ ውስጥም ከገባች በኋላ የጸሎት ሰዓት እንዳለቀን ቢናገራትም እሷ ግን ቀጥ ብላ ትገባለች። ፓስተሩ ሲያያትም ወዲያው ነበር ያወቃል። ያ የአሰማ ማስኪያ ርግ የነበረው ሰውዬ እሱ ስለነበረ እነ ኬቲ ያወቁትም እጁ ላይ ባለው ንቅሳት ነበር። ኬቲም ከኋላ ትመታውና ይወድቃል። ታዲያም ግን መንገድ ለመንገድ እየኮተቱ በመኪናቸው ይዘውት ወደ አንድ ቦታም ይወስዱታል። እነሱም ምንም አይነት አሻራ ላለመጣል ብለው እሱን በቆም ያነዱታል። ፖሊሱም አጎቷን አግቶት ስለነበረ ሌሎች ሴቶችን ማፍኖ አስቀምጦ ነበር። ወዲያው ግን እነ ኬቲ ይመጡና ከጀርባ ይመቱታል። እጅና እግሩን ካሰሩትም በኋላ የሚሞትበትን መንገድ ያስመርጡት። ሽጉትም ጭንቅላቱ ላይ ደግ ነው። ከአንድ እስከ ሶስት እየቆጠሩ ይተኩሱ ጀመር። እየተቀባበሉ እየቀለዱበትም ሳለ በስተ መጨረሻም ይተኩሱበታል። ከዚም እነዛ ሁለት የታገቱ ሴቶች አጎታቸውን ሄደው እንዲፈቷቸው ይነግሯቸዋል። ያቺ መርዝ የሰጠቻቸውም ሴትዮ ጋር በመሄድ የምጠጣው መጠጥ ላይ መርዝ ይጨምራል። ወደዋም ሴትዮዋን በማሰር ልጇንም ደግሞ በማሰር ፊት ለፊቱ አድርገው ማሰቃየት ይጀምራሉ። ልጇንም ፊት ለፊቷ ይገሉባታል። ሌላኛውን ወንድ ልጇንም ደግሞ በማስቀመጥ እሱ በህይወት መትረፍ ከፈለገ እናቱን እንዲገላት ያስገድዶታል። እሱ ግን ስላልቻለ መልሰው ራሳቸው ይገሉታል። ወንጀላቸውም እንዳይታወቅ ራስ የማጥፋትን ወንጀልን በሙሉ ይከተሉና ያደርጉታል። ሴትየዋም እንዳይገሏትና ብዙ ገንዘብ እንዳላት እንደምትከፍላቸውም ትነግራቸዋለች። የት እንዳለም ሲጠይቋት እላይኛው ክፍል ነው ብላ ትነግራቸዋለች። በአሰቃቂ ሁኔታ ይገሏታል። በቀጣይም በቀላቸውን ከጨረሱ በኋላ ወደ ቤታቸውም ይገባሉ። እናቷን እና አጎቷን በመሰናበት ወደሚቀጥለው ጉዟቸውም ይሄዳሉ። ፊልሙን በዚህ ያበቃል። ፊልሙ ከተመቻችሁ ሰብስክራይብ እና ላይክ ማድረጋችሁን እንዳትረሱ።